ማሂ እንግዲህ አበጀች ከሊዲያ ጋራ ሂዳ ከሄሮስ ጋር ተገናኝታ ሆኖም ግን አንዳንድ አካባቢዎችን ላሳያት ነው ስትላት፣ ምንም አልተዋጠላትም። ለምን ሊዲያ ጥሩ ነገር እንደሌላት ስለምታቅ እችን እየገጠሯለ ምንም አታውቅም ብላ ሌላ ነገር ታሳያታለች ብላ በጣም ነበረ ማሄ የተቆጣቸው መሄድ እና ማየት ከፈለግሽ እኔን ለምን አጠየቅኝም? እኔን ሰዓት ነግሪኝ ለምን ትሄጃለሽ በሚል ቁጣ ስተቆጣ፣ ከዛ አንድ ሁለት ሲነጋገሩ፣ እንግዲህ አንቺ አበዛሽና ትና አጎቴ አባቴ በዙሪያ ሲጠፉ አንቺ ከኔ ላይ ብዙ ነገር ታደርጊኛለሽ ስትል ነበር የተናገረቻል። ግን አንቺ እኮ ሰራተኛ ገረርነች ስትላት፣ ግን ወንድሟ ዳግም በጣም ይቆጣና ሊዲያ ለመምታት ሲደራደር፣ ተዋት ተዋት ብላ ስትለው አንቺ እንደዚህ አልጠበኩሽም እሷ እንደዚህ አይነት ነገር ትናገኝ። ምንም ችግር የለም፣ ሰራተኛ በሆንም ክብር አለው። ለሰራተኛ የፈለግሽውን መናገር ትችያለሽ አለቻት። በዚህ የተጣሉ ጊዜ እንግዲህ አላማዋን እንግዲህ ሊዲያ ወደ ጣሊያን ሀገር ለመሄድ ታዞራለች። ለምን በዙሪያዋ ያሉ ሰዎች ከእሷ ጋር እንዳልሆኑ ሁላቸውም እያየቻቸው ስለነበረ በጋ ይቅርታ ጠይቂ እህት የሚላል ቢላትም በሰዓቱ ይቅርታ መጠየቅ አልፈለገችም ነበር ሊዲያ። ሆኖም ግን ጧት ተነስታ ይቅርታ አድርግልኝ ስለተፈጠረው እህትህን ስላስቀየም ኩብ ስትል ጠይቃው፣ ወደ ጣሊያን ሀገር እንደምትሄድ ለሁሉም እያበሰረች ትገኛለች። እሷም እንግዲህ ከዚህ በኋላ ራሴን ችዬ ወንድሜ እንዳግምንና አበጀችን ይዤ ቤት መከራየት አለብኝ እያለች ማሂም ታስባለች። በዚህ መካከል ላይ ደግሞ እንግዲህ ሳሚና ዮኦዳን በጣም ደስ የሚል ፍቅር ውስጥ ነው የሚገኙት ማለት ነው። በጣም ደስ ይላሉ። ቁርስ እንብላ ሳሎን ስትላት እባክሽ ክፍሉ አልተጸዳ ይሆናል እዚህ እንብላ ስትል ሳሚ ደግሞ ክፍሉን እያጸዳ ስለነበር ደስ አላት እና አየህ እኔ ከንተ በላይ እሷም ታቀኛለች እየተባባሉ ቁርስ እንብላ ብለው እንግዲህ ቁርሳቸውን ሊበል ምን ነው የሚያስቅ ነገር አለ? ብላ በፍቅራቸው ስትስቅባቸው፣ ማሂ የሆነ ነገር አስታውሽ ነው። ምንድን ነው ያስታወሹ? ስለ ፍቅረኛ የድሮ ፍቅረኛ ሲላት ብቻ በጣም ያትዝተዋል ስለማትፈልገው፣ ማሂ በዚህ መካከል ደግሞ ሂሩት እና የሳሚ እናት እንግዲህ በወንጀላቸው መቼም መቀጣት አይቀርምና ወደ እስር ቤት አመልጣለሁ እያሉ እየተሯሯጡ ወደ እስር ቤት ታይዘዋል። ምን ተፈረደባቸው የሚለውን እስከ መጨረሻ ስትከታተሉ ታገኙታላችሁ። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ ክርስቲያን ወገኖች የሰላም ሰላም እያለ ሰላማችሁ በያላችሁበት ይብዛ ግዲ የዮኦዳን ክፍል ዛሬ መጨረሻ ተፈጸመበት ክፍል ነው። በጣም ጥሩ የሆነ አፈጻጸም ነው። ወንጀለኞች ቅጣታቸውን አግኝተው ሲታዩ፣ ንፃኖች እንደዚህ ሲታዩ ደስ የሚልበት የነበረበት ነገር ያየንበት መጨረሻ ፓርት ነው። አስተላለቁ በጣም ደስ የሚል ነበረ ማለት ነው። በዚህ መካከል እንግዲህ ዮኦዳንም ሀሳብ ይዟት ነበረ። ለምንድን ነው የምታስቢው ብሎ ሳሚ ሲጠይቃት እንግዲህ ሳሚ ማነች ሂሩት እኮ፣ ሂሩት እኮ ንብረቱን ሁሉ ድኝ ንብረት በወንጀል አስይዘዋለች፣ በእዳ አስይዘዋለች። ስለዚህ ይህን ነገ ቶቶሎ ብዬ ማስፈጸማለብ ያለዛ እኔ ጎዳለሁ እያለችው፣ ከጎንሽ ነኝ፣ አይዞሽ እባክሻል ከዛ ምን ሁን አይሆን ማሄ የተቆጣችው እያለ ስትል ምን አስቀየምናት እንዴ ሲባባሉ፣ አይ ዛሬ አንዳንድ ቦታዎች እንሄዳለን እና ፈቃደኛ ከሆንክ ከኔ ጋር ትሄዳለን ችግር የለውም ይላታል ሳሚ። ግን ምንድን ነው ምን ተፈጥሮ ነው እያለ ነበር የሚጠይቃቸው። የተፈጠረ ነገር አለ ንገሪኝ፣ እስኪ ይህን ቤት ጨምሮ ብዙ ንብረቶችን ላጣ ነው ዛሬ የመጨረሻ ቀናቸው ሳይሆን አይቀርም። አልገባኝም ይላል ሳሚ። እንዴት ማለት አላት ሳሚ። ሂሩት ሁሉም ወንጀለኞቹን ሁሉ ከቤተሰቦቼ በወረስኳቸው ንብረት ላይ አሲዛ ነው ያደረገችው፣ እና ብዙ ነገሮች ያገናኙታል። እቴቴ ንብረቶቹን ሁሉን ነገር ብዙ ሚሊዮን ተበድራበታለች እና ይላታል ሳሚ። ወንጀለኞቹ እኔን እየተከታተሉኝ ነው። ስለዚህ የተበደረችውን ገንዘብ ቶሎ ካልመለስኩ እኔ ምን ሊያደርጉኝ እንደምችል አልታወቀኝ። ማንም ደፍሮ እንደዚህ ያደርግች፣ እሱን እርግጠኛ ነኝ። አንተ ካለህልኝ ምንም ነገር አልሆንም ትለዋች። ግን እነዚህ ሰዎች ከኛ የተሻሉ ስለሆኑ ሊያደርጉት ይችላሉ እኛም መጉዳት፣ ከቻ ፈለጉ ደግሞ ትንሽ ደቂቃዎች ይጎዱና። አዎ ልክ ነው፣ እሱን አውቀዋለሁ። እኔ እና አንቺ ግን አንድ እስከሆነ ድረስ በፍጹም ነገር ቢፈጠር ምንም የእኔን ደህንነት ራስህን አደጋ ላይ እንድትጥል አልፈልግም። ራስህን ጠብቅ አለችው። አንዳንድ ጊዜ ለማመን የሚከብዱ ነገሮች አሉ ይላታል። ምንም ምንድን ነው ደግሞ ለማመን የሚከብድህ አለችው። እኔ ከልጅነት የጀምሮ ስሜት የመናገር አልችልም ነበር። የተሰማኝን ነገር ለሰዎች ማስረዳት አልችልም ነበር ይላል። በፊት እናቴ የትምህርት ቤት ስታደርሰኝ ትላለች እየ የወዳ እጇን ጥብቅ አድርጌ ነበር የሚይዛት ልጅ እያለሁኝ ብዙ ከቤት ስለማልወጣ ቤት ስወጣ ይጨንቀኝ ነበረ። መጫወት እፈልግ ነበረ ትላለች። እና እናቴን እጅ ጥብቅ አድርጌ ከያዝኩ ያለምንም ፍርሃት እየተጫወት ቆይቼ እመጣለሁ። እናቴን እጇን ጥብቅ አድርጌ ስይዘው መኪና ውስጥ ልገባ እችላለሁ፣ ግን ምንም አደጋ የሚደርስብኝ አይመስለኝም። እናቴ ተከላካይ ትመስለኝ ነበር አለችና ነገረችው። በጣም እናቶቻችን በጣም የተመተማመን አለን ሁላችንም። እኔም እንዳንተ ነኝ አለችውና በል የእናቴን እጅ ስይዝ የሚሰማኝን ስሜት ያንተን እጅ ስይዝ ለሚሰማኝን ነው ብላ ስትነግረው በጣም ተደሰተ። በግዛ እንግዲህ ተቃቀፉና ተሳሳሙና ደስ የሚል ህይወት እያሳለፉ ይገኛሉ። በዚህ መካከል ላይ እንግዲህ እንደምታዩት ሊዲያ ወደ ጣሊያን ሀገር ለመሄድ ሁሉንም እየተሰናበተች ትገኛለች። ማሂንም እንግዲህ ሊሄር ነው ብላ ትሰናበታታለች። ትመጫለች ወይ? ሰዓት መጪም ስትላት ላልመጣ እችላለሁ። ከአምስት ዓመት በላይ ቆይተናል አብረን የኖርነውን ብንኖር ሁሉን ነገሮች እያስተካከልን አብረን ብንኖር ደስ ይለኝ ነበረ ስትላት፣ ምንም ማድረግ አልችልም እንግዲህ ደሰላም ሆኑልኝ ብላ ዳግምንም ይቅርታ ጠይቃ ሁላቸውንም መቼን እንደምትመለሽ ብትነግሪኝ ከአስር ዓመት በኋላ ከአምስት ዓመት ወይም ለዘላለም ላልመለስ ይችላለሁ። ደግሞ እንደምንገናኝ ተስፋ አለኝ ብላ ማሄ ትላታለች። በየሄድሽበት ሁሉ መልካሙን ይግጠምሽ ብላ ማሄ ከሊዲያን ትሰናበታታለች። አሁንም እንደዚሁ በተራ እየሄደች ሁላቸውንም አበጀችንም ከእናት ህመም ጎን አብረሽ ስለቆየሽ ከልብ አመሰግናለሁ። ወይ ልትሄጂ ነው እንዴ? አዎ እሄዳለሁኝ እና እንዳትረሽኝ፣ እንድንጠያየቅ እደውልልሻለሁኝ። አዎ እጠይቅሻለሁኝ። ሰላሙን ይቅጠምሽ ብላ አበጀችን መልካሙን ተመኘችላት። ከዛ ወደ ሳሚ ሄዳ ሳሚንም እንደዚሁ እኔ አንተ በፊት ተወደኝ ነበረ ማንም ሳይኖረኝ ከጎኔ ነበር፣ ክኔም ከአንተ ጎን ነበርኩኝ። ግን ሆኖም ግን በመካከላችን ክፍተት ተገልጦ ተለያይተናል። ስለዚህ ይቅርታ አድርግልኝ ብላ ሳሚንም ጠይቃ ከዛ ዳግምን እንድትሸኘው እና ይቅርታ ለህቱም ለእሷም እንዳደረገች አድርጋ ዳግም እንግዲህ ኤርፖርት ወስዶ ወደ ጣሊያን አገር ተጉዛለች ማለት ነው። ሊዲያ የእናቷን ችግር የአባቷን ሞት ሰምታ የእናቷን እስር ቤት መግባት ሳታይ እንግዲህ ጣሊያን አገር ሄዳ ገብታለች ማለት ነው። ከስንት ዓመታት በኋላ እንግዲህ ወይ እናቷ ስትፈታ ልትመጣ ትችል ይሆናል ብዬ ነው ማስበው። ለማንኛውም በዚህ መካከል ላይ ያሉ ነው እንግዲህ እነሱ እየተሯሯጡ እየሮጡ ከፖሊስ ለማምለጥ የሳሚ እናትና ሂሩት ሲሮጡ ሲሮጡ ፖሊሶቹ ሲከታተሏቸው በመጨረሻ ላይ እንግዲህ እጃቸውን ይዘው አስገብተዋቸዋል ማለት ነው። ከዛ የቃለ ጥያቄ ቀርቦላቸዋል። በምን በብዙ አይነት ክስ ተከሰዋል። የሰውን አካል በማጉደል እና በመሸጥ እንዲሁም ደግሞ ዝውውር የሰውን የሰዎችን ዝውውር በማድረግ በሶስት በአራት አይነት ስራ እንደተከሰሱ ሲነገሩ ማን ነበር ሲላት፣ የሳሚ እናት እኔ አለቃ ሂሩት ነበረች። ከሂሩት በላይ ደግሞ ሌላ አለቃ ማን ይባላል ስሙ ስትባል፣ ስሙን እኔ ለጊዜው እንኳ አላቅም። ሴም ካርዳቸውም እየተ እየተቀያየረ ነው የሚደወልልን ና አድራሻቸውን አናቀው። እሺ ሙሉ ስምሽ ማን ነው? ሀያት ይባላለሁ ትላለች። ከዛ በኋላ እንግዲህ ለምን እንደመጣሽ እዚህ ታውቂያለሽ አዎ አውቃለሁ ጌታዬ ትላለች በህገ ወጥ የህፃናት ዝውውር ሆስፒታል ከፍታችሁ ብዙ የሰውነትን አካል እያወጣ በመሸጥ የሰው ነፍስ በማጥፋት በማገት በመግደል በዚህ ሁሉ ወንጀል ተፈከሳችኋል ሲላት ወንጀሉን ታምኛለሽ አታምኒም ሲላት አዎ ጌታዬ አምናለሁኝ ብላ እንግዲህ የሳሚ እናት ወንጀሉን ታምናለች ከዛ በኋላ እንግዲህ ለምን ፈጸምሽ ሲሏት እንግዲህ መከራዋን ታወጣለች ይህን አይነት ነገር ወንጀል ለመስራት ምን አነሳሳች ሲላት፣ እኔ ጌታ እዚህ ድረዛ ድረስ በዋኝነት ብቻዬን ሁኜ ምንም አይነት ወንጀል አልፈፀምኩም። ብቻዬን ሁኜ እንዳልኩ አለቃ ሂሩት ናት። በዛ ላይ እሷም ሌላ አለቃ አላት። እኔም የኑሮ ውድነትና ችግር ምክንያት እሷጋ ተጠግቼ ስሰራ ነበረ ስለዚህ ይህ ነገር እኔ እንደዚህ ይሆናል ብዬ አላሰብኩትም ነበር። የራሴ ችግር በርትቶብኝ ነው እና ለችግር ስል ነው እዚህ ቦታ ላይ የገባሁት ብላ እና ወንጀል በመስራት ራስሽን ነፃ የምታደርጊ ይመስልሽ ሲል መርማሪ ይጠይቃታል። አይ በእርግጥ ስገባ ከባድ ነገሮቹ እንደዚህ አይነት ነገር ናቸው ብዬ አላገናዘብኩም ነበረ። ለጊዜው በችግር ምክንያት ገንዘብ ማገኘቴን ብቻ ነበረ ያየሁት ትለዋለች ማለት ነው። ሆኖም ግን እንግዲህ ቀስ በቀስ ወደ እዚህ ደረጃ ላይ ደረስኩኝ ብላ ትገልጽለታለች። ለስንት ሆናችሁ ነው የፈጸማችሁት? ሲላት ሄሮት የምትባል አሰራ ያለች አለቃዬ ናት። እሷ ከእሷ በላይ ደግሞ ሳምቡስ የሚባለው ሰው እንዳለና አድራሻውን ከባድ ሰው ነው። ማንነቱን አይታወቅም። አለቃውን ስም እሷው ትንገርህ። በኮር ነው የሚጠራሩት። እኔ አላውቀውም። እሷ ትነግርሃለች ተባለ። ተረኛዋ ደግሞ እሷ ገባች እና በዚህ ነው ምን ያህል ወንጀል የሰራችሁ? ሲሏት ሄሮት ለ18 ዓመት ስትል፣ እንዴ 18 ዓመት ሙሉ የሰው ነፍስ እያጠፋችሁ

በጣም ተክናችሁበታል። ለማንኛውም ማለት የተናገርሽ ቃላት በሙሉ ተመዝግቦልሻል። ስለዚህ ሳምቡስ የሚባለው ደግሞ ማን ነው ሲሏት፣ በኢትዮጵያዊ ሲሆን በአንድ ሳይድ ደግሞ የመናዊ የሆነ ነው። እሱ ነበር ይህን ነገር የሚያሰራ ስትል ሂሩትም ተናግራለች ማለት ነው። ከዚህ በኋላ ፍርድ ቤት ይጨርሰዋል። ወንጀላቸውን እንግዲህ ሁለታቸውንም የሰሩትን ስራ አምነዋል ማለት ነው። አምነው ከወጡ በኋላ እንግዲህ በ25 ዓመት በ25 ዓመት ጽኑ እስራትና በ10 ሚሊዮን ብር ተቀጥተዋል ማለት ነው። እኔንን የሰማ ሳሚ እንግዲህ እናቱን እንዲጠይቅ ሄደ። እናቴ እንደምን ነሽ ተናነሾ አይዞሽ፣ እኔ እስካለሁልሽ ምንም አትሆኝም። በደረሰብሽ ነገር በጣም አዝናለሁኝ። አንቺ ለእኔ ስትይ ይሄን ሁሉ ነገር ለምን አደረግሽ? እኔ እኮ የደረሰብኝን እራሴ እወጣው ነበረ ነበር ያላ ሳሚ። አይ ልጄ፣ እኔ ይሄ ነገር ይመጣል ብዬ አይደንበር፣ አንተን ጥሩ ደረጃ አደርሳለሁ ብዬ ግድ ስለሆነብኝ እዚህ ደረጃ ድረስ ይዘልቃል ብዬ አላሰብኩትም ነበር። ይቅር በላይ ልጄ ሰምቻለሁ ያንተን ይቅርታ ነው የምፈልገው ሳሚዬ ስትል ትለዋል ሀያት ከዚህ በኋላ የፈለግኩትን ያክል ጊዜ እዚህ ብቆይም ችግር የለብኝም አንተ እንኳን ይቅር አልከኝ እንጂ ያለችው አያይዞሽ እኔ ይቅርታ ይቅር ብዬሻለሁኝ አይዞሽ ወደፊት ደግሞ ነገሮች ቃለው አንድ ላይ የምንሆንበት ጊዜ ቅርብ ይሆናል እኔ በስራዬ ነው የተፈረደብኝ እኔ እቀበላለሁ ችግር የለውም አንተ ግን ራስህን ጠብቅ ብላ አልቅሳ አልቅሳ እንግዲህ ትነግረዋለች ማለት ነው ከዚህም በፊት የወዳን እናትህ አንድ ችግር ቢገጥማት ነው እንጂ አልወድህም አትልህም። አንድ ነገር የደበቀች ችግር ሊኖር ይችላል ያለችውን ነገር አስታውሶታል ማለት ነው። አንተ እንደማትረሳኝ አቃለሁ፣ ልጄ አይዞህ፣ ልጄ። ስላየኸኝ ደስ ብሎኛል፣ መተ ስለጠየቀኝ አመሰግናለሁ፣ ብለው በጣም ራስህን ጠብቅ ብለዋለች ማለት ነው። ከዛ እሺ እናቴ፣ አይዞሽ፣ እወድሻለሁኝ ብሏታል ማለት ነው እሱ ከዛ በኋላ እንግዲህ እሷ ደግሞ በተራዋ ልትጠይቃ አስጠራቻትና አይዞሽ እኔ ከዚህ በፊት የምንተያይተናል፣ ይመስለኛል። እቴቴ እንዴት ነሽ እዚህ መተሽ ትጠይቅኛለች ብዬ አላሰብኩም ነበረ እውነት በጣም አስገርመሽኛል አሁን ብቻ ሳይሆን ከዚህ በኋላም እየመጣሁ እጠይቅሻለሁ ይህን ምንም አያስገርምሽም አለቻት ልጄ ሴት አለች ከትናንትና ወዲያ ወደ ጣሊያን ሄዳለች እንደገባች ጣሊያን ቴክስት ትነግራኛለች ስለዚህ ስለምንደዋወል ደግሞ ሰላም ልልሻለሁ ተመስገን አምላኬ ትላለች ሄሩት አመሰግናለሁ ቴቴ አለች እንዴት ነሽ እስር ቤቱን ለማርሺው አለቻት ደግሞ የሚያስፈልግሽ ነገር ካለ እኔ አመጣልሻለሁ በቅርብ ሁሉን ነገር ከምንም ምንም ነገር ምናደርጋለሁ። ምንም ለብዙ ዓመታት መቆየቴን አውቀዋለሁ። የሚያስፈልኝ ነገር ካለ ነግርሻለሁ። ግን ይቅርበይኝ፣ በአባት በእናትሽ፣ በቤተሰቦች ባንቺ ላይ ያደረግኩልሽን ሁሉ ይቅር እንድትይኝ እፈልጋለሁ ዮኦዳንዬ፣ ብላ በጣም ነው የማመሰግንሽ። ይቅርበይኝ። ከማመስገን ውጭ ምንም ነገር አለልም። ከይቅርታ ውጭ ሌላ ነገር አጠይቅሽም። እሺ አመሰግን፣ ምስጋናሽን ተቀብያለሁ። ዮኦዳን ግን አሁን የምልሽን ነገር እውነት ላይመስልሽ ይችላል። የጉበደልኩሽን በደል ሁሉ ይቅር በይኝ እናትሽም ላይ ሆነ አንቺ ላይ ያደረስኩብሽን ነገር ይቅርታ አድርግልኝ። ትረሻቸዋለሽ ማለት አይደለም፣ በፍጹም ልረሳቸው አልችልም። ረሳቸዋለሁ ማለት እንኳ አይደለም፣ ግን ይቅርታውን ተቃድርጌልሻለሁ። አንቺ የወዳን በጣም ጥሩ ልጅ ነች። ለእኔም ለልጄም ያደረግሽልና ውለታ በጣም እናመስግ፣ በፈጣሪ ብድርሽን ይክፈለው፣ ትላታለች። ሌላ ምንም ምልሽ ነገር የለም፣ ትላታለች። ሰዓት አልቋል ተብላ፣ እንግዲህ ሂሩት ገብታ ይሄን ነገር ከየወዳን ጋር ከዛ ዮኦዳንና ሳሚ ደግሞ ከዚህ በፊት እንተዋወቃለን፣ ተገናኝተን እናውቃለን አለቻት። አዎ አስታውሳለሁ፣ ተገናኝተን እናውቃለን። ሳሚ ስላንቺ ብዙ ነገር አውርቶኛል። ልጅሽን ለመጠበቅ የሄድሽበት ርቀት በጣም አድንቀዋለሁ። ምን ላድርግ ብለሽ ነው? እናት ለልጅ የምታደርገው መስዋዕትነት ነው የከፈልኩት። ያ ነገር ያን ያህል ትልቅ ነገር አይደለም። ዮኦዳን አደራሽን፣ አንቺን ለማግኘት የወጣሁት ሳሚዬን አደራ ልሰጥሽ ነው። አደራሽን፣ ሳሚዬን፣ አደራሽን ማንም እንደሌለው ትችላለሽ። እንዳትተዩ እኔ ነበርኩ የነበርኩት። እኔም እዚህ እስር ቤት እንግዲህ ገብቻለሁ፣ አደራ ለአንቺ ሰጥቼ እንዳጨክኝበት ስትል አደራ ሰጠቻት። እሷም አደራዋን ተቀብላለች ማለት ነው። ስለመሳሚ መሳሚ ደግሞ አታዚ በሀዘኑም በደስታውም ከጎኑ ነኝ፣ ከጎኔ ነው። አይዞሽ ብለው እንግዲህ መልካም ቀን ይሁንልሽ ተባብለው በዚህ ይለያያሉ። ከዛ ሳሚና እሷ ደግሞ እሱ ደግሞ ቁጭ ብለው የፍቅር ጨዋታቸውን እየተጨዋወቱ ተጫዋወቱ ለዚህ ደርሳለን አልመሰለንም ነበር እያሉ ደስ በሚል ሁኔታ እየተደሰቱ እያሳለፉ ይገኛሉ። እና ሆኖም እንደውም አንድ ጊዜ ሻሂ እፈልጋለሁ ስላችሁ ከማሂ ጋራ ሻሂ በቡና በጨው የሰጣችሁ ነገር ስዚ ለኛል፣ አንድ ቀን ብድሬን እመልሳለሁ ነበር እንግዲህ ብድሬን በመሳም ነው የምመልሰው ብሎ በሳም እንግዲህ እንደዚህ ሆኖ እንግዲህ ሂሩት እና የሳሚናትን በወንጀላቸው ትቀጡ እንግዲህ ወደ እስር ቤት ተቀጥተው ገብተዋል ማለት ነው። የወዳን እና ሳሚም የዘላለም ደስታና ህይወትን ኑሮን ጀምረዋል። ማሂም ወንድሞቿንና ወንድሟንና አበጀችን ይዛ የራሷን ህይወት ጀምራለች። አስተላለቁ በጣም ደስ ይላል። እንግዲህ የወዳን ድራማ በዚህ ተጠናቋል። በጣም ደስ የሚል ነበረ። ውድ ተመልካቾች ስ አስሰተት ከታተሉ ስለነበረ ከልብ አመሰግናለሁ። እንግዲህ ቀጣይ ሌላ ካለ ደግሞ እየ ሌላ ሲጀምሩ እየተከታተልን እናመጣላቸኋለሁኝ። አሰላሙ አሌይኩም ወራ ወራህመቱላሂ ወበረካቱ